የሰነዶች በአካል ከቢሮ ወደ ቢሮ የሚደረግ ምልልስ ለተራ አገልግሎት ሲባል የሚጠፋ ውድ ጊዜና ጉልበት የመንግስት አገልግሎት ሲባል በሀገራችን የነበረው ምስል ይህ ነበር። ቴክኖሎጂ የዕለት ተዕለት ግንኙነቶቻችንን እየቀየረ ነው። በዛሬው ፈጣን ዓለም መስተንግዶም ፍጥነትና ትክክለኝነትን ይፈልጋል። ዲጂታላይዜሽን የቅንጦት ሳይሆን የዘመኑ የአገልግሎት አሰጣጥ የጀርባ አጥንት መሆኑን የምንገነዘብበት ጊዜ ላይ ደርሰናል። ሰላም ነሽ ወይ? እንኳን ወደ አዲስ የዲጂታል አንድ ማዕከል አገልግሎት በሰላም መጣችሁ። አገልግሎታችንን አንድ ተጠቃሚ ሲመጣ የሚጀምረው ከበር ላይ ነው። በር ላይ የተለያዩ ፍተሻ የሚደረግባቸው ስማርት የሆኑ ሲስተሞች አሉ። እነዚህን ሲስተሞች ካለፈ በኋላ ቅለላለ መረጃ ስለ አገልግሎቶቹ ከተቀበለ በኋላ አገልግሎቱን ለማግኘት ወደ ዩኒቨርሳል ወደሚባለው አንደኛ ፎቅ ይሄዳል። እንግዲህ እየሄድን እያንዳንዱ ነገር እያየን እንዳለን ለጊዜው 13 ተቋማት አገልግሎቶቻቸውን ይዘው ገብተዋል። አምስት ደግሞ ድጋፍ የሚሰጡ እንደ ባንክ ኢትዮ ቴሌኮም እና ሌሎችም ድጋፍ የሚሰጡ ተቋማትም አሉ። እዚህ እዚህ ከደረሰ በኋላ እዚህ ኪዮስክ ላይ ለወረፋ ለመያዝ ቲኬት ይቆርጣል። ቲኬት ይዘው ከገቡ በኋላ እያንዳንዱ ዲስፕሌዎች ላይ የቲኬት ቁጥሩ ይወጣል። ስለዚህ በዚህ ኦርደር መስረቱ ነው የሚስተናገዱት ማለት ነው። ዲጂታላይዝድ የሆነ ነገር ነው። ብዙም ፕሮሰስ የለውም፣ ወረፋም የለውም። እንዳየሹ ከሆነ በቃ ብዙም እኔ አሁን ብዙም አልተንገላታሁም። ሌላ ቀን በጣም ወረፋ ምናምን ነበረው። አሁን ግን ቀልጣፋ አገልግሎት ነው ያላቸው። ዲጂታል ዲጂታላይዝ መሆኑ ነው ደግሞ። ሞሮፍ ከኮምፒውተር ጋር ብዙ ነገር ኮኔክሽን ያለው ነገር ስለሆነ ክላውድ ላይ ታገኘዋለች፣ ፕሮሰሱም ማለት ነው። እና በጣም አሪፍ። አዎ አዎ፣ ፋይዳ ልስተሽ

ካውንተር ጋር ወዳሉ አገልጋዮች ጋር ስንደርስ ያለንን ፋይል በሙሉ ስካን አርገን ወደሚንፈልግበት የአገልግሎት ክፍል የምንልክበት ስርዓት ነው ማለት ነው። ይህንን ደግሞ የምንልክበት ዶኩመንት ማኔጅመንት ሲስተም የሚባል ሶፍትዌር ዴቨሎፕ ተደርጎ እዚህ በእኛ መካከል ላይ ዲፕሎይ ተደርጓል። ስለዚህ በዛ ስርዓት መስራት እዚህ የምንፈልገውን መረጃ በሙሉ እዚህ መጀመሪያ መረጃ እናገኛለን። መረጃ ካገኘን በኋላ ደግሞ በእጅ ያዝ ናቸውን ዶክመንቶች በሙሉ ስካን አርገን ወደ ላይ አፕሎድ አርገን ወደሚቀጥሉ አገልግሎት የምንነድበት የአገልግሎት ስርዓት ማለት ነው። ዩኒቨርሳል ማለት እዚህ ከጨረስን በኋላ ቀጣዩ ሂደታችን ወዴት ነው የሚሆነው ማለት ነው። እዚህ ያለንን ነገር ከጨረስን በኋላ ወደ አገልግሎት ወደሚሰጥ ተቋም እንዳለን ማለት ነው። ንግድ ቢሮ ላይ ከሚሰጡ አገልግሎቶች አንዱ ላይ ቲኬት እንቆርጣለን። በእያንዳንዱ አገልግሎት ስር ደግሞ በእያንዳንዱ ቢሮ ስር ደግሞ ያሉ አገልግሎቶች አሉ 13 ቢሮዎች እና 17 አገልግሎቶች አሉ ማለት ነው። የቆረጥነው ነው የቲኬት ቁጥር ዲስፕሌ ላይ ሲመጣ ወደ ካውንተር እንመጣለን ማለት ነው። እዚህ መጥተን የእኛ ፋይል ኦረዲ ከዩኒቨርሳል ስለመጣ ትኬቱና የእኛ ፋይሉ አንድ ላይ ስለሆነ እዚህ መረጃውን እሷ ጋር ኦረዲ አለ ማለት ነው። ቲኬቱን እንሰጣትና የምንፈልገውን የንግድ ስራ ፈቃድ እንጥቃታለን ማለት ነው። ሐሳብ አገልግሎቶችን ወደ አንድ ቦታ እንዲሰበሰቡ ወይ ደግሞ ተቋማት ወደ አንድ ቦታ እንዲሰበሰቡ የማድረግ ሁኔታ ብቻ ሳይሆን አፕሊኬሽን ፕሮግራሚንግ ኢንተርፌስ እንለዋለን። ይህም ማለት የተለያዩ ሩሎች እና የተለያዩ ፕሮቶኮሎችን የያዘ አገልግሎት ነው፣ ቴክኖሎጂ ነው። ስለዚህ የተለያዩ የሚሰጡ ሰርቪሶችን ማለት ነው በአንድ ማዕከል ከዛ ወደ ተለያዩ ደግሞ ሰርቪስ ሰጪ ኢንድ ዩዘሮች ደርሶ እነዚህ በአንድ ላይ አያይዞ አገልግሎት እንዲሰጡ የማድረግ ስራ ነው ማለት ነው። ከፋይል ጀምሮ አንድ ተገልጋይ መጥቶ የወረቀት ንክኪ ያለ ፋይል የማስቀመጥ ፋይሎች የመጥፋት እንትኖች ያጋጥማሉ። እዚህ ላይ አዲስ መሶብ ላይ ስንመጣ ሁሉም ነገር ዲጂታላይዜሽን ነው። ኢቨን በሲስተም ሊንክ ሲስተም ሊንክ እንዲሆኑ ስራዎችንም እንሰራለን። ከዛን አንጻር አንደኛ የወረቀብቅነትን ከመቀነስ አኳያ የመንግስትንም ኮስት ይቀንሳል ማለት ነው። ይሄ የዶክመንት መዝራክ አይነቶች አይፈጠሩም። መሶብ የዲጂታል ዘመን የአገልግሎት አብዮት ነው። ቁጥሮች ይናገራሉ። የአገልግሎት መጠናቀቂያ ጊዜ በከፍተኛ ደረጃ ቀንሷል። አዲስ መሶብ ቦሌ ብራንች ላይ የምንሰጠው አገልግሎት በጣም በቴክኖሎጂ የታገዘና ፈጣን ከመሆኑ የተነሳ ከተመረቀና ለአገልግሎት ክፍት ከሆነ ጀምሮ ወደ 3500 የሚሆኑ ባለጉዳዮችን አገልግለን አርክተን ወደ ቤት የሸኘንበት አግባብ ነው ያለው ማለት ነው። በፊት መታወቂያ ምናምን ሰው ጠቃ ቀበሌ በጣም እንግልት ነበረው። አሁን ግን ይሄኛው በየቀለል ያለ እዛ በጣም እንትን አለው፣ ስርዓትም የለውም። አንደኛ ነገር በዝምድናም በምንም በሰው ትውውቅም ገብተው ይጨርሳሉ። እዚህ ግን በቃ ምንም ለዘነን ነገር ምንም የለም። ጠዋት ራሱ ሰልፍ እዛ ይዘን ነበረ ውጭ ላይ እሱ እኛ ጋር አይሰራም ድሮ የቀረ አሰራር ነው ብለው በቃ በሴት ለብቻ ወንድ ለብቻ አሰልፈውና በስርዓት የገባ ነው ማለት ነው። ሰርቪሱ በፍጥነት ነው የሚሰራው። ወደ ተለያየ ቦታ የሚያደርጋቸውን እንቅስቃሴዎች የማቅለል ስራ ሰርቷል ማለት ነው። አንድ መሶብ አዲስ መሶብ ላይ የሚመጣ ተገልጋይ የሚያስፈልገው ያው ዲጂታል መታወቂያ ያስፈልጋል። ሽታ መታወቂያ የያዙ አካላት፣ የነዋሪነት መታወቂያ የያዙ አካላት፣ ያልያዙም ደግሞ ካሉ ለምሳሌ ከዲጂታል ወይ ብሔራዊ መታወቂያ ጋር በተያያዘ እዛው የመጀመሪያ መስኮት ላይ አድርገናል ማለት ነው እዛው ተመዝግቦ ቁጥሩን ወስዶ አገልግሎቱን ፈጠን ባለ መንገድ እንዲያገኝ የማመቻቸት ስራ ሰርተናል። ከዚህ ቀደም የሚሰጥ የነበረው ምንድን ነው? እንግዲህ ትራፊክ ማኔጅመንት ባለስልጣን እና ማሽተሻ ያለበት የቅርንጫፎችም የዋና ማዕከልም የተለያዩ ቢሮዎች ላይ ነው ያሉት። ስለዚህ ወደኛ ሲመጣ መጀመሪያ እኛ ጋር መጥቶ መንጃ ፈቃዱን ታይቶ የባንክ አካውንት የአገልግሎት ክፍያ የሚከፍልበት የባንክ አካውንት ይሰጠዋል። ያንን አካውንት ይዞ የት ይሄዳል? ባንክ ቤት ይሄዳል። ባንክ ቤት ይሄድና ከፍሎ ስሊፑን ይዞ መጥቶ ተመልሶ እንደገና ያ መረጃ ተሰጥቶት ነው ወደ አሽከርካሪና ተሽከርካሪ የሚሄደው። አሁን አዚህ አዲስ መሶብ ላይ ግን ሲመጣ ግን ምንድነው ይህ ሁሉ እንግልት የለም። አሁን ለምሳሌ እዚህ ላይ ሲታዩ አንድ ፍሎር ላይ ነው ያለነው፣ ካውንተራችን ፊት ለፊት ነው ያለው። እዚህ የክፍያ አማራጮች አሉት። ዲጂታል ስለሆነ ሁሉ ነገር ወዲያው ነው ክፍያ የምታረጊው። ሌላ ቀን ካሽ ምናምን ምናምን ብዙ ፕሮሰስ አለ ለክፍያ፣ ሌላ ቦታ ነው ተጂ ምናምን። እዚሁ በዚሁ አሁን እኔ አሁን እዚሁ ነው ያሳየኋት እዚሁ ትራንስፈር ነው ያደረኩላት በቴሌብር ማለት እና በጣም ቀልጣፋ ነው። ፈጠሩበት ሰዓት ወዲያው ቴክኒካሊ የሚፈቱበት ጊዜ የማይሰጥ ከስተመሩም ለሚገጥማቸው ችግሮች መፍትሄ የምንሰጥበት መስሪያ ቤት ነው ማለት ነው። የአንደኛው መረጃ ለሌላኛው አገልግሎት ትስስር ያለው ከሆነ ማለት ነው እንዲተሳሰርና አክሰስ እንዲያደርገው ቪዥዋላይዝ እንዲያደርገው ይፈቅዳል። እርስ በርሱ የተሳሰረውና ያንን ሰርቪስ ከአንድ ቦታ ላይ ሆኖ በቀላሉ የራሱን ማንነት ወይም ደግሞ አይዲውን ከነገረ ሬጅስተር ያደርገዋል ማለት ነው። ስለዚህ የተለያዩ ተቋማቶች የሚናበቡ አንድ ላይ ተያይዘው የሚሄዱ ተቋሞች አሉ። ይህንንም ማለት ነው በተለያየ ዞኖች አድርገን ከፋፍለናቸው ወደ አንድ አካባቢ ላይ እንዲሆኑ አድርገናቸው ያንን በሲስተም ኢንትግሬትድ ሆነው ሰርቪሱን አንድ ቦታ ላይ አግኝተው እንዲሄዱ የማድረግ ስራ ነው የተሰራው ማለት ነው። ሰራተኞች የደንበኞች እርካታን በቁጥር እንዲለኩ ተገደዋል። ለአገልግሎት አሰጣጥ የጊዜ ገደብ ተጠያቂ ይሆናሉ። እዚህ ተቋም ላይ የሚሰሩ ሰራተኞች እያንዳንዳቸው ማለት ነው ሊያደርጓቸው የሚገቡ ጥንቃቄዎች አዌርነስ እንፈጥረላቸዋለን ማለት ነው። ስለዚህ በዛ አዌርነስ ንቁ ሆነው በተለያየ ለምሳሌ ከሚጠቀሙባቸው ኮምፒተሮች ጀምሮ ማለት ነው እነሱን ፓስወርዳቸውን በደንብ ስትሮንግ አድርጎ ከመያዝ አንጻር እንደገና ደግሞ በየጊዜው ደግሞ ማለት ነው ያንን እንዲቀይሩ ሕጎች አሉን፣ ደንቦች መቼ መቀየር እንዳለባቸው እነዛ አሉን። በዛ ሂደት ውስጥ እንደገና ደግሞ ማለት ነው አዌርነስ ሁል ጊዜ ማለት ነው ምን አይነት ጥቃቶች ምን አይነት በስነ ልቦና በቀላሉ ሰዎች አላስፈላጊ ነገሮች ልከው ሊያታልሏቸው እንደሚችሉ ያንን ሁል ጊዜ አዌርነስ እየሰጠናቸው ትሬኒንግም እየወሰዱ ይሄዱበት ያለ ሁኔታ ነው ያለው ማለት ነው። እንግዲህ አሁን የመረጃ ማዕከሉ ጋር ደርሰናል። የመረጃ ማዕከሉ ሁሉም መረጃ ያለበት ሰርቨሮቹ የሚቀመጥበት ኔትወርኩንም ሶፍትዌሮቹንም አጠቃላይ ኢንፍራስትራክቸሩን የምናስተዳድርበት ክፍል ነው ማለት ነው። እዚህ መግባት የሚፈቀድላቸው የሚመለከታቸው ሰራተኞች ብቻ የሚገቡበት ነው። ይህንንም የምንቆጣጠረው በአሻራ ነው። ስለዚህ በጣት አሻራ ብቻ በሩን ከፍተን እንገባለን ማለት ነው። ስለዚህ በሩ ወዲያውኑ በሩ በራሱ ጊዜ ይከፈታል። ከዛ እንገባለን። ሌላ ሰው አክሰስ ማድረግ ወይም መግባት አይችልም ማለት ነው። ዳታ ሴንተር ስለሆነ ጥበቃ ያስፈልገዋል ማለት ነው። አንደኛው እዚህ ላይ ያለው ቅድም እዚያ ያለ ያየነው ነው። የኪው ማኔጅመንት ሲስተም የምንለው ወይም ወረፋ የምናስተዳድርበት ስርዓት እዚህ አለ። እዚህ ላይ የምንከታተለው ምንድነው? ስንት ሰው ቲኬት እንደቆረጠ፣ ቲኬት የቆረጡ ሰዎች እንዴት እንደተስተናገዱ፣ ስንት ሰው ላይ ጉዳያቸው እንዳለቀላቸው እነዚያን ነገሮች በዝርዝር የምናይበት ይህንን ደግሞ ከዚህ ቀጥሎ ከሚመጡ ስርዓቶች ጋር ወይም ሲስቴሞች ጋር አንድ ላይ አድርገን የካስተመሮችን ፐርፎርማንስ ወይም ውጤታማነታቸውን የሚለካበት ከስተመሮች የሰጡትን ፊድባክ ከዚህ ጋር አንድ ላይ አጣምረን የተለያዩ ትንተናዎችን የምናደርግበት ክፍል ነው ማለት ነው። ስለዚህ ይሄ ኪው ማኔጅመንት ሲስተም ይባላል። የእያንዳንዱ ተቋም እዚህ መረጃ ይኖራል። ይህንን ደግሞ ከቲኬቱ ጋር፣ ከሚያገለግለው አገልጋይ ጋር፣ ስንት ሰው እንደተገለገለ እያንዳንዱን መረጃ ከዚህ ላይ እንወስዳለን ማለት ነው። የመሶብ ስርዓት የዜጎችን ግላዊ መረጃ በከፍተኛ ደረጃ ለመጠበቅ የሚያስችል የሳይበር ደህንነት ስርዓቶችን ይጠቀማል። እንግዲህ አሁን ያለንበት ዘመን በጣም እድገቱም ተለዋዋጭነቱም በጣም ፈጣን ነው። ስለዚህ እኛም በአደራጅ ነው ወይም ደግሞ በተቋቋመ ልብን ዳታ ሴንተር ላይ ማለት ነው አስፈላጊ የሆኑ ጥበቃዎችን እናደርጋለን። እንግዲህ ሳይበር ስንል ዝም ብሎ ይሄ በዲጂታሉ ዓለም ብቻ ያለው ሳይሆን በስነ ልቦናም በፊዚካል አታክም አንድ ላይ ኢንትግሬትድ ሆኖ የሚመጡ ናቸው። ስለዚህ ይሄንን የተቋሙን መረጃ ለመጠበቅና የግለሰቦችን መረጃ ፕራይቬሲ ፕሮቴክት ለማድረግ የተለያዩ የተጠቀምናቸው የሴኩሪቲ ፕሮቶኮሎች አሉን ማለት ነው። መረጃሽ አይጠፋም። መረጃ ሁል ጊዜ በቃ ባለሽበት ቦታ አለ እና የፋይል ፋይል ብዙ ጊዜ ይጠፋል ምናምን የሚባል ነገር አለ፣ ፋይል አይጠፋብንም። ቀጥሎ የምናየው ሰርቬላንስ ሩም ነው። ሰርቬላንስ ሩም ማለት ሕንፃውን እና አጠቃላይ ዙሪያ ላይ ያሉ ነገሮችን ከአንድ መከል ሆነን የምንከታተልበት ሩም ነው ማለት ነው። እሱንም በአሻራ እንገባለን እንገባለን ማለት ነው። ምሳሌ እዚህ ላይ የምታዩት ዲስፕሌይ ላይ ያለው ግቢውን በአጠቃላይ የምናይበት ፊት ለፊት ያለውን የምናይበት ነው፣ እስከ አስፋልቱ መንገድ ድረስ የተለያዩ ሩሞችን የተለያዩ ፍሎሮችን የምንከታተልበት ነው። ሶስተኛ ፎቅ ኪዮስክ አካባቢ ያለው ካሜራ እየሰራ አይደለም፣ ይጣራ። እሱ ዲጂታል 2025ን ያው ጨርሰን ወደ ዲጂታል 2030 እየሄድን ያለ ነው። ዲጂታል 2025 ላይ ከዛ ውስጥ አንዱ ያው አዲስ አበባ ከተማ ስማርት ሲቲ እናደርጋለን ስንል በሁሉም ዘርፍ ነው። ከዛ ውስጥ አንዱ ያው አገልግሎት ዘርፉ ነው ማለት ነው። አገልግሎት ዘርፉ አንዱ ማሳያ ይሆናል ብዬ የማስበው የእኛ ተቋም ነው። ተገልጋዩ የሚፈልገውን አገልግሎት ይመርጣል። ማንነቱን በፋይዳ መታወቂያ ያረጋግጣል። ሰነዶችም በዲጂታል ይደራጃሉ። እንደ ሲንጋፖር እና ካናዳ ካሉ የላቀ ልምድ ካላቸው አገራት በመማር ኢትዮጵያ አገልግሎቱን በዜጎች ፍላጎት ላይ ያተኮረ እንዲሆን እየሰራች ነው።